ከኛ አንቺ መፍትሄ አለሽ ሲላት እንግዲህ እሷ ደግሞ ሄዳ አባቷን እንዴት ለምነው ቃል ገባችላቸው ማለት ነው። ከዛም አልፎ እንግዲህ ወይዘሮ ዞሮ ሚላት በነገረችው ነገር ተጸጽታ ከክላሷ መውጣት አልቻለችም ማለት ነው። ሰው ክላሷ ናት ያለችው አሁን ላይ አቶ መስፍን በጣም ተናዶ ስለነበረው ወደ ወይዘሮ ዋዮሽ ፍለጋ እየሄደ ይመስላል። ከዛም አልፎ እንግዲህ አቶ መስፍን ተብየው እንግዲህ አሁን ይጋ አሁንና ያው ለማረጋጋት ሄዳ ሁሉንም ነገር እነገዋለች ማለት ነው። አባዬ አሁን እኮ ካለ ያለፈ ጉዳይ ነው የምታመጣው ምክንያቱም እሷ በፖሊስ ቁጥጥር ስር ስለሆነች አንተ ሄዳ ሄነ ነገር ብታረግ አንተ ነህ እስር ቤት የምትቀመጠው እሷ ትወጣለች ብላ እንግዲህ ብዙ ነገር ለማረጋጋትና ለማስተማር ሞክራ ሀናዬ አባቷን አረጋግታለች ማለት ነው።

ምሳሌ እያወራ ማለት ነው። ከቀኑ እያገኘ ይበልጣል ና ሁሉን መከፈተው ሊመጡ ነው ማለት ነቱም ለምሳሌ ትክክለኛ ሀሳብ ነው የተናገረው። እንግዲህ ወይዘሮ ሜላት ተብዬዋ አሁን ላይ ከልጆች ጋር ሂር ብላ እንግዲህ መስፍን ነግረዋል ማለት ነው። መስፍን ደግሞ እሺ ብሎ ተስማምቶ እንግዲህ ከነ ምሳሌና ሰላም እየጋ ወደ

የወይዘሮ ገብሩስ ሁሉም ሌላ ትንም ከጥቃት መስፈንን ስላገባሽ ማለት ነው። እንግዲህ መስፈን ይህን ነገር አይገባውም ማለት እንችላለን ማለት ነው። ወይዘሮ ገብሩስ እስካሁን ድረስ መስፈን ታፈቅረዋለች ማለት ነው። ለመነጣጠልም ትሞክራለች፣ ምን አልተሳካላት ማለት ነው። ከዛም አልፎ እንግዲህ በጣም እንደመወደት አልነበር ከእሷ ጋር ስተገናኝ እኔም እኔን ጠላህን ተውኝ ከእሷ ማስፈልጋህ እሷን እሷን ካገኘው በኋላ ግን እኔ ተውኝ የሚል መልስ ነበር የመለሰችው ማለት ነው። አሁንም ቢሆን ድጋሜ ነግረሃለሁ፣ ላደረኩን ነገር ምንም አልሰጠም ነው ያለችው ማለት ነው። አቶ አንተ መስሎ እንግዲህ እኔ እንጃ የምታፈቀው ሴት አሁን ላይ እዚሁ ትከርም ያለሽ ብሏል። እውነት ነው አይደለም የሚለው ደግሞ ያው በቀጣይ የምናየው ይሆናል ማለት ነው። ምክንያቱም ወይዘሮ ባዩሽ አሁን ላይ የወይዘሮ ሜላት ነገር አይደለም ያሳሳታቸው ማለት ነው። በጣም የሚገርም ነገር ነው ሁላቸው እንዲሆኑ እና ከዛም አልፎ ተርፎ እንግዲህ የሚገርመውና የሚያስጠቀው ነገር ወይዘሮ ባየ ልትፈታ ትችላለች ማለት ነው ልትፈታናት ምክንያቱም እሷ